የሚገኘው የኢትዮጵያ ወጣቶች ድምፅ ነው። የኢትዮጵያ ወጣቶች ድምፅ ፕሮግራማችን ሳምንታዊ ዜናዎችን የውይይት መድረኮችን በማዘጋጀት በሳምንት አንድ ቀን የሚያቀርበውን ዝግጅት አሁን ጀመረ። ሰላም ጠና ስጥልን። እንደምን ከረማችሁ አድማጮቻችን? ይህ የኢትዮጵያ ወጣቶች ድምፅ ነው። ለዜናዎቹ ገበየው ደስታ ነኝ። በመጀመሪያም ርዕሰ ዜናዎቹን እነሆ። የኮማንድ ፖስቱ እርምጃ ሊወስድባቸው የነበሩ ወገኖች የነፃነት ኃይሎችን መቀላቀላቸው ታወቀ። በኃላፊነት የምንመደበው በእውቀት ብቻ ቢሆን ኖሮ እኔ ጥሩ ወታደር ነኝ ሲሉ አፈ ጉባኤ አባዱላ ገመዳ ተናገሩ። የአሜሪካን ኩባንያ ከመከላከያ ኮንስትራክሽን ድርጅቶች ጋር ጥምረት ፈጠሩ። የኢትዮጵያ ልማት ባንክ አዲስ የቦርድ ሰብሳቢ ተሰየመለት። የሚሉት ለዛሬ ከመረጥናቸው ናቸው ዋና ዋና ዜናዎች ናቸው። እንግዲህ አድማጮቻችን ዜናውን በዝርዝር እናሰማለን፣ አብራችሁን ቆዩ። ኮማንድ ፖስቱ እርምጃ ሊወስድባቸው የነበሩ ወገኖች የነፃነት ኃይሎችን መቀላቀላቸው ታወቀ። በሳመራይኑ ስር ውስጥ በኮማንድ ፖስቱ ቀኝ ግዛት የወደቀው የሀገራችን ብሔራዊ ልዕልና ወደለየለት ለየለት ውንብልናና ነብሰ ገዳይነት ከተሸጋገረ እነሆ ሰንበት በት ብሏል በዚህም የተነሳ በሰሜን ጎንደር፣ በደቡብ ጎንደር፣ ባህር ዳር፣ በሐረር፣ በተለያዩ ስፍራዎች፣ በወለጋ፣ በኡጋዴን፣ በያቤሎ፣ በተለያዩ የሸዋ ወረዳዎች፣ በአዲስ አበባ እና በመሳሰሉት ክልሎች ላይ በሞት እንዲወገዱ ውስጣዊ ትዕዛዝ የተላለፈባቸው 3014 ኢትዮጵያውያን መካከል 2018 ያህሉ ራሳቸውን አደራጅተው እና ከነፃነት ኃይሎች ጋር በመዋሃድ የትግራዩን ነፃ ውጪ ቡድን እየተዋጉ ሲሆን ሶስት መቶ አርባ ሁለት ያህሉ ደግሞ ከሀገር መሰዳዳሪቸውና የተቀሩት የት እንደደረሱ እንደማይታወቅ ለኮማንድ ፖስቱ አመራር ሲራጅ ፈርጌሳ የቀረበው የመረጃ ምንጭ አሳውቋል። ምንጩ እንደገለጸው በመላ ሀገሪቱ የተንቀሳቀሰው የሽምቅ ውጊያ ጨርሶ ለማድረግ የማይቻልበት ደረጃ ላይ መድረሱን ተንተርሶ የመጨረሻው መጨረሻ በሚል ከፍተኛ የሆነ የሰው ኃይልና የትጥቅ መጠን በተለይም በከባድ ተሽከርካሪዎች እና ዘመናዊ መሳሪያዎች የታገዘ ጥቃት ለመፈጸም ታቅሎ የነበረ ቢሆንም የሽምቅ ኃይሎቹ አሉበት የሚባሉባቸው ስፍራዎች ለማጥቃት የተመቻቹ ባለመሆናቸው ምክንያት እና በመረጃ እጥረት የተነሳ እንዲሁም የሽምቅ እንቅስቃሴው በተለያዩ ስፍራዎች የተሰባጠረ በመሆኑ የማጥቃት እቅዱ የተሰናከለ መሆኑን መረጃው ያመለክታል። ለኢትዮጵያ ወጣቶች ድምፅ መረጃ በሌላ መልኩ በተለያዩ አመራሮች ክንፍ ከፍተኛ የስጋት መስመር ባለበት በሁመራ አካባቢ በሚንቀሳቀሱ የነፃነት ኃይሎች ላይ መጠነ ሰፊ ዘመቻ ተግባራዊ ለማድረግ ኮማንድ ፖስቱ በዝግጅት ላይ እንደሚገኝ ለማወቅ ተችሏል። ይሁንና ኮማንድ ፖስቱ በጎንደርና ባህር ዳር፣ በሀረር በኦሮሚያ የግድያ እርምጃ የወጣባቸው ወገኖቻችን ላይ የግድያ ወንጀል የፈጸመ ሲሆን በአፈጻጸሙም የኮማንድ ፖስቱ ተወርዋሪ በኃይል በተሰማራባቸው ባለቀይ ቀጠናዎች ጥቃት ሰለባ መሆናቸውን ለማረጋገጥ ተችሏል። በኃላፊነት የምንመደበው በእውቀት ብቻ ቢሆን ኖሮ እኔ ጥሩ ወታደር ነኝ ሲሉ አፈ ጉባኤ አባዱላ ገመዳ ተናገሩ። ለህዝብ ተወካዮች ምክር ቤት ቋሚ ኮሚቴዎች የተጓደሉ ሊቀ መናብርቶችና ለመተካት እጩዎችን ያቀረቡት አፈ ጉባኤው አባዱላ ገመዳ እጩዎችን የመለመሉበት መስፈርት እውቀትን መስፈርት ያደረገ አለመሆኑን አስመልክቶ ለተነሰባቸው ጥያቄ እውቀት ሁል ጊዜ መስፈርት ሊሆን እንደማይችል ይልቁንም የፖለቲካ ድርጅቶች በሚሰጡት ውሳኔ የአመራርነት ምደባ እንደሚካሄድ ገልጸዋል። አፈ ጉባኤው አባዱላ ገመዳ በምክር ቤቱ የአባልነት ስነ ምግባርና ስነ ስርዓት ደንብ በሚሰጣቸው ኃላፊነት መሰረት በ2008 ዓመተ ምህረት መጀመሪያ ላይ ለምክር ቤቱ 18 ቋሚ ኮሚቴዎች ከመደቧቸው ዋና ምክትል ሊቀመናብርት መካከል የተወሰኑት በተለያዩ ምክንያቶች መጓደላቸውን በምትክነት ያጫቸው ለምክር ቤቱ አባላት ለምደባ የቀረቡ መሆናቸው ተረጋግጧል። የቋሚ ኮሚቴው ሊቀመናብርት ከተጓደሉባቸው ምክንያቶች አንዱ በስራ አስፈጻሚ መንግስት መዋቅር ውስጥ በመመደባቸው መሆኑን ተገልጿል። ይሁን እንጂ አፈ ጉባኤው የቀረበባቸውን ጥያቄዎች ሲመልሱ ሁላችንም በእውቀታችን እየሰራን አይደለንም፣ በእውቀት የምንመደብበት ከሆነ እኔ ጥሩ ወታደር ነኝ ሲሉ በአፈ ጉባኤነት ሊሰየሙ እንደማይችሉ ጠቁመዋል። በማስከልም ድርጅታችን በመደበን ኃላፊነት ላይ ነው የምንሰራው ብለዋል። አፈ ጉባኤው በሰጡት በዚሁ ማብራሪያ ያቀረቡት ምደባ በአንድ ድምፅ ታቅቦ ጸድቋል። አቶ አባዱላ ገመዳ የኢህአዴግ ባለስልጣን በያዘ በመጀመሪያዎቹ አስርት ዓመታት ውስጥ በሜጀር ጄኔራል ማዕረግነት የጦር ኃይሉን አባል እንደነበሩ ይታወሳል። የቀድሞ የአገሪቱ ፕሬዚደንት ዶክተር ነጋሶ ጊዳዳ በገዛ ፈቃዳቸው ከመንግስት ኃላፊነታቸው እና ከኦህዴድ ሊቀመንበርነታቸው ሲለቁ አቶ አባዱላ ገመዳ ከጦር ኃላፊነት እንዲለቁ ተደርጎ በዶክተር ነጋሶ ምትክ የፓርቲው ሊቀመንበር እና እንዲሁም የመከላከያ ሚኒስትር ሆነው መሾማቸው ይታወሳል። ከመከላከያ ሚኒስትርነታቸውም በኋላ የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝደንት በመባልም ተሹመው እንደነበር ይታወሳል። የአሜሪካ ኩባንያ ከመከላከያ ኮንስትራክሽን ድርጅት ጋር ጥምረት ፈጠራል። ሌጀንደሪ ሜጋ ኮርፖሬሽን የተሰኘው የአሜሪካ ኩባንያ ከኢትዮጵያ መከላከያ ኮንስትራክሽን ድርጅትና የመከላከያ የግንባታ ግብዓቶች ማምረቻ ድርጅት ጋር ጥምረት መፍጠሩን የአስር ሚሊዮን ዶላር ኢንቨስትመንት ለማካሄድ ተስማምቷል። ድርጅቶቹ ባለፉት ሳምንታት ውስጥ በሸራተን አዲስ በጋራ በሰጡት መግለጫ ሌጀንደሪ መከላከያ ምርቶች አክሲዮን ማህበር የተሰኘው አዲስ ኩባንያ በህብረት መመሰረታቸውን አስታውቋል። ማህበር 51 በመቶ በአሜሪካውያን ሲያዝ ቀሪው 49 በመቶ በመከላከያ ኮንስትራክሽን እና በመከላከያ የግንባታ ግብዓቶች ማምረቻ ድርጅቶች የተያዘ ነው። አዲሱ ኩባንያ ዘመናዊ የግንባታ ቴክኖሎጂዎችን በመጠቀምና ጊዜያዊ ወጪን የሚቆጥሩ የግንባታ ግብዓቶች እያመረተ ለኢትዮጵያ የኮንስትራክሽንና ዘርፍ እንደሚያቀርብ ኃላፊዎቹ አስረድተዋል። የሌጀንደሪ ሜጋ ኮርፖሬሽን መስራችና ሊቀመንበር ሄክቶር ሪያስ ኩባንያው በኢትዮጵያ ኢንቨስት ለማድረግ የወሰነው ኢትዮጵያ በአፍሪካ በፍጥነት በማደግ ላይ ነች ሲልም ተናግሯል። ይሁን እንጂ ከአሁን ቀደም በተሰሩ አንዳንድ ስራዎች ላይ በርካታ ግድፈቶች መኖራቸውንም የሚገልጹ በርካቶች መሆናቸው ይታወቃል። አሜሪካ በኢትዮጵያ ያላትን ጥቅም ለማስከበር የምታደርገው እንቅስቃሴ ከፍተኛ እንደሆንም ብዙዎቹ ይስማሙበታል። በሌላ በኩል የሁለቱ ድርጅቶች ዓመታዊ ገቢ ከሁለት ነጥብ ሁለት ቢሊዮን ዶላር በላይ ደርሷልም ተብሏል። የመከላከያ ኮንስትራክሽን በርካታ የመከላከያ ሕንፃዎችን የሚገነባ እንደሚሆንም፣ በዚህም ላይ እጅግ አስቸጋሪ የተባሉ መንገዶችን ጨምሮ እንደሚገነባ እየተነገረ ይገኛል። ይሁን እንጂ ከአሁን ቀደም ከታቀዱትና ከተሰሩት በርካታ መንገዶችና ቤቶች መካከል አብዛኛዎቹ እየፈራረሱ እንደሚገኝም ከዚሁ ጋር የተያዘው ሪፖርት ጨምሮ ይገልጻል። የዚሁ የኮንስትራክሽን ጥናት አለመኖር ደግሞ ከፍተኛ ችግሮችን እና ጥያቄዎችን እያስነሳ መሆኑ በሀገሪቱ ገቢና ወጪም ላይ ከፍተኛ ተጽዕኖ እያሳደረ መሆኑ የውስጥ አዋቂ ምንጮች ይገልጻሉ። ልማት ባንክ አዲስ የቦርድ ሰብሳቢ ተሰይመለት። የኢትዮጵያ ልማት ባንክ የአዲስ ቦርድ ሰብሳቢ መሰየሙን በአዲሱ የመንግስት የስልጣን ድልድል በሚኒስትር ማዕረግ በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ጉዳዮች ማስተባበሪያ ማዕከል አስተባባሪ ሆነው የተመደቡት አቶ ሽፈራው ሽጉጤ የኢትዮጵያ ልማት ባንክ ቦርድ ሰብሳቢ ሆነው አቶ ሽፈራው የልማት ባንክ የቦርድ ሰብሳቢነት የተረከቡት በቦርድ ሰብሳቢነት ሲያገለግሉ የቆዩትን የኢንዱስትሪ ሚኒስትር አቶ አህመድ አብተውን በመተካት ነው። አቶ ሽፈራው የልማት ባንክ ቦርድ ሰብሳቢ ከመሆናቸው ቀደም ብሎ በኢትዮጵያ ንግድ ባንክ የተዋጠው የኮንስትራክሽን እና ቢዝነስ ባንክ የቦርድ ሰብሳቢ ነበሩ። ከአቶ ሽፈራው በተጨማሪ አራት የቦርድ አባላትም በአዲስ መተካታቸውን ምንጮቹ ገልጸዋል። አቶ ሽፈራው የደቡብ ክልል መንግስት ፕሬዚዳንት፣ ከዚያም የትምህርት ሚኒስቴር በመሆን ሲያገለግሉ ከቆዩ በኋላ በቅርቡ ደግሞ ወደ ጠቅላይ ሚኒስትር ጽህፈት ቤት ተዛውረዋል። ልማት ባንክ ካለፈው ወር ወዲህ የአመራር ለውጦች እያደረገ ሲሆን የቀድሞ ብሔራዊ ባንክ ምክትል ገዥ አቶ ጌታሁንና በፕሬዚደንት እንዲመሩ መሰማቸው ታውቋል። ከዚህም በተጨማሪ በአማካሪነትና በምክትል ፕሬዝደንትነት ባንኩን እንዲያገለግሉ የቀድሞ የኮንስትራክሽን እና ቢዝነስ ባንክ አቶ ሀይለ በቀለ እንደተመደቡ ይታወሳል። አቶ ሀይለ መስቀል የኮንስትራክሽን እና ቢዝነስ ባንክ ፕሬዝደንት በነበሩበት ወቅት የባንኩ ቦርድ ሰብሳቢ፣ አሁንም የልማት ባንክ ቦርድ ሰብሳቢ የሆኑት አቶ ሽፈራው ነበሩ። የቀድሞ የልማት ባንክ ፕሬዝደንት አቶ ኢሳያስ ባህሩ ከኃላፊነታቸው ከተነሱ በኋላ ከቦርድ ጀምሮ አዳዲስ አመራሮች ለባንኩ እየተመደቡ ይገኛል። ከዚሁ ዜና ሳንወጣ በርካታዎች በመልካም አስተዳደር ጉድለት ምክንያት ከስራ የተወገዱና የተገለሉ የነበሩ እንደገና ወደ ስልጣን እየተሾሙ መሆናቸውንም የውስጥ ምንጮች ያስረዳሉ። እንግዲህ አድማጮቻችን በዛሬ ያዘጋጀነው ዜና ይኸው ነበረ። ርዕሰ ዜናዎቹን በድጋሚ ያሰማለው፣ ኮማንድ ፖስቱ እርምጃ ሊወስድባቸው የነበሩ ወገኖች የነፃነት ኃይሎች መቀላቀላቸውን ታወቀ በኃላፊነት የምንመደበው በእውቀት ብቻ ቢሆን ኖሮ እኔ ጥሩ ወታደር ነኝ፣ ሲሉ አፈ ጉባኤ አባዱላ ገመዳ። የአሜሪካን ኩባንያ የመከራ ኮንስትራክሽን ድርጅቶች ጋር ጥምረት ፈጠረ። የኢትዮጵያ ልማት ባንክ አዲስ የቦርድ ሰብሳቢ ተሰይመለት። የሚሉት ነበሩ። እንግዲህ አድማጮቻችን ለዛሬ ያለን ዜና በዚህ ይጠናቃል። እስከ ሳምንት ሰርጠል አድማጮቻችን፣ እስካሁን አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በቀጣዩ ሳምንት ፕሮግራማችን እስክንገናኝ ቸር ይግጠመን።